ሰላም ሀረና፣ አካባቢ የምትገኙ ቅዱሳን ሁላችሁ፣ ዛሬ በፊታች የቀረብኩት አንድ ታላቅ የከበረ ጥሪ እናደርግላችሁ ነው። በመጽሐፍ ቅዱሳችን በሁለተኛ ዜና ምዕራፍ 17 ቁጥር 12 ላይ ኢዮሳፍጥም እየበረታና እየከበረ እጅግም እየከበረ ሄደ፣ በይሁዳ ከተሞችን ግንቦችንና ቦታዎችን ሰራ በሚል መሪ ቃል የአራተኛ ማ ልበት ቤተክርስቲያን ስድስተኛ ዓመት ክብረ በዓል በከተማችን በከፍተኛ ድምቀት ይከበራል። የፊታችን ሰኔ 27፣ 28 እና 29 በእናት ቤተክርስቲያን ሀራ ማንኤል የአምልኮ አዳራሽ እንደገና ደግሞ በዛው ሳምንት ማክሰኞ፣ ሮብና ሐሙስ ደግሞ ከመስጊድ ጀርባ የሚገኘው የአጥቢዋ የአምልኮ አዳራሽ በልዩ ልዩ መንፈሳዊ ፕሮግራሞች ይሄ በዓል ስድስተኛ ዓመት ክብረ በዓላቸው ይከበራል። በዚህ በዓል ላይ እንድትሳተፉ እግዚአብሔር ቃል ይሰበካል፣ በሽተኞች ይጸለያል፣ ጌታን ደግሞ እናመልካለን በጋራ የዚህ በረከት ተካፋይ እንድትሆኑ እንድትታደሙ ይህን የከበረ ጥሪ አቀርብላችኋለሁ። የጌታ ጸጋና ሰላም ከሁላችን ጋር ይሁን።